ሰላም ለናንተ ይሁን። አጭር ደቂቃ የእግዚአብሔርን ቃል ላካፍላችሁ። ሁላችንም እንደምናውቀው አሁን ምድሪቱን ወዳልተገባ አቅጣጫ እየመራ ያለ የሰውን አይምሮ የሰውን ልብ በማጨለም ሰዎች ክርስቶስ እንዳይበራላቸው እያደረገ ያለ ከሰማይ የወደቀ መልአክ አለ። አስቀድሞ ግን በእግዚአብሔር መቅደስ ዙሪያ የነበረ የእግዚአብሔርን ክብር ሊጋርድ የተቀባ በራሱ ክብር ያለው አስደናቂ መልአክ ነበር። ነገር ግን አንድ ቀን ከሰማይ ተጣለ። እና ይህ ከሰማይ የወደቀበትን ምክንያት ደግሞ ስንመለከት በልዑል መመሰል ተመኝቶ ነበር። በልዑል መመሰል። የእግዚአብሔርን ቃል በኢሳያስ መጽሐፍ ምዕራፍ 14 ከቁጥር 12 ጀምሮ እንደዚህ ላንብበው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ፣ አሕዛብን ያዋርድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ። አንተም በልብህ ወደ ሰማይ አድርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎችም ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ጉድጓድ፣ ወደ ጥልቅም ትወርዳለህ አለ። እንግዲህ ሁላችንም እንደምናውቀው ይሄ መልአክ በእግዚአብሔር ክብር ዙሪያ ያለ ነው። ምን ማለት ነው? በራሱ ክብር ያለው መልአክ ነው። በክብሩ ዙሪያ ያለ በራሱ የከበረ ክብሩንም ሊጋርድ የተቀባ መልአክ ነው። ነገር ግን በልዑል መመሰል ተመኘ። ከሱ በላይ ባለ ምስል፣ ከሱ በላይ ያለውን ስፍራ ተመኘው። ይሄ ስፍራ ደግሞ ከደመናዎች በላይ ያለ ከእግዚአብሔር ከዋክብት በላይ ያለ ስፍራ ነው፣ የልዑል ስፍራ እና ያንን ቦታ ያንን ስፍራ ያንን ምስል ሲመኘው ወደ ጥልቅ ተጣለ። ስለዚህ ይሄ መልአክ የወደቀበት ምክንያት በልዑል መመሰል ተመኝቶ ነበር። እንግዲህ ይህ በራሱ ክብር ያለው መልአክ በልዑል መመሰል ከተመኘ፣ ያ ስፍራ ያ ቦታ ያ ምስል ምን ያክል የከበረ ምን ያክል የሚያስፈራና ከሁሉ በላይ የሆነ ስፍራ ነው። የሚገርማችሁ ነገር ግን እግዚአብሔር በዘላለም ሐሳቡ ያንን የልዑልን ስፍራ ያንን ከመላእክት በላይ ያለውን ምስል ለሰው ልጆች ሊሰጠው አስቦ ነበር። የእግዚአብሔርን ቃል እስኪ በሮሚ መጽሐፍ ምዕራፍ 8 ቁጥር 28 እና 29 አካባቢ እንመልከት። እንደዚህ ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው፣ የልጁን መልክ እንዲመስሉ የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው የጠራቸውን እነዚህን ደግሞ አጸደቃቸው ያጸደቃቸውን እነዚህ ደግሞ አከበራቸው ይለናል። በዚህ ቦታ ላይ የምናየው አስቀድሞ በእግዚአብሔር አብ የተወሰነ አስቀድሞ በእግዚአብሔር አብ የታቀደ ለሰው ሁሉ ልጆች ሊሰጥ የታሰበ የአንድ ልጅ መልክ አለ። የእግዚአብሔር ልጆች ብዙ ናቸው። ወንድሞች ብዙ ቢሆኑም ግን የታቀደላቸው ብዙ አይነት መልክና ብዙ አይነት ህይወት ሳይሆን የአንድ ልጅ መልክ ነው። ይህ የአንድ ልጅ መልክ ደግሞ የልዑል መልክ ነው። የልዑል መልክ ነው። እግዚአብሔር ሰይጣን አስቀድሞ ተመኝቶት የነበረው ያ የከበረው ስፍራ ነው። እግዚአብሔር ግን በዘላለም ሀሳቡ ያንን ስፍራ ለሰው ሊሰጠው አስቧል። መጽሐፍ ሲናገር ኢየሱስን ከሙታን ሲያስነሳው ይላል፣ ኢየሱስን ከሙታን ሲያስነሳው ከአለቅነት ከጌትነት ከኃይልም ሁሉ በላይ በቀኙ አስቀመጠው ይለናል። ኤፌሶን መጽሐፍ ምዕራፍ አንድ ምዕራፍ ሁለት ላይ የሄድና ደግሞ ከእርሱ ጋር አስነሳን ከእርሱ ጋርም አስቀመጠን ይለናል። ስለዚህ እግዚአብሔር ሰይጣን ተመኝቶት የወደቀውን ያንን የሚያስፈራ ያንን የከበረ ስፍራ በክርስቶስ በኩል ለሰው ሰጥቷል። የእግዚአብሔር ልጅ ኢየሱስ መልካችን ነው፣ አሁን የምንመሰልበት አሁን የምንታይበት በውስጣችን ያለ መልካችን ነው። የተቀመጥንበትም ስፍራ ከእርሱ ጋር ነው። ምክንያቱም ከእርሱ ጋር ከሞትን፣ ከእርሱ ጋር ደግሞ እንነሳለን። ስለዚህ አሁን እርሱ ባለበት፣ እርሱ በተቀመጠበት አለን። በአብ ቀኝ አስቀመጠን ይላል። ወገኖቼ ያ ስፍራ መላእክት የሚመኙት፣ መላእክት የሚፈሩት፣ መላእክት የሚንቀጠቀጡለት የልዑል ስፍራ ነው።